ዋው አምሩም አምሩም በስማ፣ ከአይን ያውጣችሁ ብያለሁ፣ ከአይን ያውጣችሁ ብያለሁ። ዛሬ ሄሉና ቢኒ እንግዲህ በጣም በሚያምር ሁኔታ ፏፈሽ ብለው መጥተዋል ማለት ነው። እንኳን ደህና መጣችሁ። እውነት እኔ ዛሬ ሄሉን ሳያት በጣም ነው ደስ ያለኝ። በጣም በነገራችን ላይ ዛሬ ሁለት አይነት ሀሳብ ይሽላችሁ ነው የመጣሁት ስለነ ሄሉና ቢኒ እንደገና ደግሞ ስለነ ሀይሚና ብሩኬ ማለት ነው። ግን መጀመሪያ ስለ ሄሉ ነው ማወራው በጣም ደስ ስላለኝ ማለት ነው። ሄሉዬ ዛሬ በጣም አምሮባት በጣም ደስ ብሏት ነው በቃ የመጣችውና ከቢኒ ጋር አንድ ላይ ማለት ነው። ማነት እኔ እሷ እውነት የሰው ደስታ እስኪ የሚያስደስታችሁ የእውነት እንኳን ደስ አለሽ በሏት። በቃ የሆነ ማለቴ እንደዚህ ስቃ ደስተኛ ሆና ፋብላ ስላየኋት እኔ በበኩሌ በጣም ነው ደስ ያለኝ፣ በጣም ማለት ነው። ምክንያቱም ሄሉ ብዙ ነገር አሳልፋለች፣ ብዙ ነገሮችን አሳልፋለች፣ ብዙ ተከፍታለች እና ብዙ ነገር ተብላለች። አሁንም ራሱ ገና አላረፉም። አሁንም ራሱ አንዳንዶች አላቸው አላረፋቸውም። ብዙ ነገር እያላቸዋት፣ ብዙ ነገር እየተናገራቸዋት ነው ግን እኔ ዛሬ በቃ በጣም ደስተኛ ሆና ደስ ብሏት እንደዚህ አእምሮባት ስለመጣች በጣም ደስ ብሎኛል። ሄሉዬ እግዚአብሔር አይለያችሁ፣ ፈጣሪ አይለያችሁ። እውነት አንዳንድ ጊዜ እኔ እንጂ አንዳንድ ሰዎች ይመጣሉ በህይወት ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። እና ሄሉ ራሱ አንዳንድ ጊዜ እንደ ሰው አይወጣላትም ማለት ራሱ ይቻላል። ምክንያቱም ይመጣሉ፣ ይቀርቧታል፣ ያው ይለያሉ በእርግጥ ያው በሰው ልጅ ህይወት ላይ ያለ መግባባት ያለ ነው። ሁሌ የቀረብነው ሰው ተግባብቶ ባህሪ ለባህሪ ተዋህዶ ከኛ ጋር እስከ መጨረሻ ይዘልቃል ማለት አይቻልም። ምክንያቱም እኛ ሰዎች ስንባል ልክ እንደ መልካችን አስተሳሰባችን፣ አስተዳደጋችን፣ አመለካከታችን፣ ሁሉ ነገራችን ልክ እንደ መልካችን የተለያየ ነው እና በዛም የተነሳ ነው ብዙ ጊዜ ማንግባባው የምንለያየው ማለት ነው። እና ውድ ቤተሰቦቼ ሰላም አላልኳችሁም። ሰላም ናችሁ ወይ? አለሁኝ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላሙን ፍቅሩን ያብዛላችሁ ፈጣሪ፣ ከክፉ ነገር ሁሉ ይጠብቃችሁ። እኔ ያለሁኝ እግዚአብሔር ይመስገን። እና ሄሉ ዛሬ ደስ ስላላት በጣም ደስ ብሎኛል። እኔ ግን አንዳንዶቻችሁ በዚህ አጋጣሚ እሷ ራሱ በዚህ አሁን ከደስታዋ በፊት የተናገረችው ነገር ነበረ። ቢኒ ይህን ስጦታ ከመስጠቱ በፊት የተናገረችው ነገር ነበረ። እና አንዳንዶች ለምንድን ነው ግን የሰው ደስታ ማስደስታችሁ? በቃ ከዛ ካለችበት ድብርት ውስጥ፣ ጭንቀት ውስጥ ወጥታ ዛሬ ከቢኒ ጋር ተዋውቃ ደስተኛ ሆና ጥሩ ጥሩ ቪዲዮችን እየሰራች ነው። ደስተኛ ሆና እየመጣች ነው። በቃ ተዋት፣ ተዋት ልጅቷን። ምን ታርጋችሁ እንዲ አንቺ እንደዚህ አርገሽ አንቺ እንደዚህ አርገሽ አንቺ እንደዚ አርገሽ። ያ ሰውም እኮ ከእሷ ጋራ ከዚህ በፊት ቪዲዮ ሲሰራ የነበረው ሰው እኮ ምን አይነት ስህተት እንዳለበት እናንተ አታውቁ፣ ማንኛችንም ቢሆን አናቅም። ምክንያቱም እዚህ ጋር እኛ በቪዲዮ ቀርጸው በሚለቁልን ቪዲዮ ነው ሃሳብ አስተያየታችንን የምንሰጠው ማለት ነው። ስለዚህ እነሱ የውስጥ ችግራቸውን ራሳቸው እነሱ ይተዋወቃሉ። ስለዚህ ብዙ ጠለቅ ብለን በማናቀው ነገር ያንን ሰው ባንሰድበው ባናንቋሽሸው በጣም ደስ ይለኛል ብዬ ነው ማስበው። እውነት እኔ አድናቂዋ ነኝ ሄሉ፣ በጣም ጎበዝ፣ ጀግና፣ ጠንካራ፣ ሁሉን ነገር ችላ ማለፍ የምትችል ልጅ ናት፣ እና በጣም ጎበዝ ናት። አሁንም ቢሆን ከዚህ የበለጠ ትደርሻለሽ። ጠንካራነሽ ጎበዝ ነሽ፣ በርቺ ነው ብዬ የምልሽ ሄሉዬ። እና ቢኒም ደግሞ እንደምናየው በጣም ጥሩ ልጅ ይመስለናል። በዛ ላይ ደግሞ ቆንጆ ነው፣ ሸበላ ነው። ጠበቅ አርገሽ ያዥው። እነዚህ አንዳንድ ቅንቅናም የሆኑ ሴቶች እኮ በቃ ሊቀሙሽ ነው፣ አስሩን ነገር የሚቀባጥሩት። ስለዚህ ጠበቅ አርገሽ በደንብ ጥብቅ አርገሽ ያዥው። በጣም ቆንጆዬ ነው፣ መልካም አስተሳሰብ ያለው ይመስለኛል። እንግዲህ እሱም ቢሆን ያው እሷ በጣም በነገራችን ላይ በየቲክቶኩ በየ የተለያየ ሚዲያ ላይ እየተናገሯትና እየሰድቧት ባሉ የተለያየ መልእክት እየደረሰኝ ነው ብላ እሷ መልእክት አስተላልፋ ነበረ። እኔ ምንም አይመለከተኝም ምናምን ብላ ተናግራለች። እንግዲህ እኔ የዛን ሰው የተናገረችውን እንትን መናገር አልፈልግም እና ግን እኔ በቃ በአጭሩ ልላችሁ የምፈልገው ተዋት፣ በቃ ልጅቷን ተዋት። ደስተኛ ትሆንበት ደስታዋን ታጣጥምበት ብዬ ነው ልል ወደው እንግዲህ ቢኒም ደግሞ እሷ በሰጠችው አስተያየት እንግዲህ አይዞሽ እኔ ከጎንሽ አለው፣ ምንም አይክፋሽ። መቼም በጥሩም ነገር ቢሆን በመጥፎም ነገር ቢሆን በዘቅታም በከፍታም ቢሆን እኔ ከጎንሽ አለው አልለይሽም ብሎ ቃል ገብቶላታል ማለት ነው። አሁን እኛም እንድትለያት አንፈልግም። አብራችሁ እስከ መጨረሻ ድረስ እንድዘልቁ እግዚአብሔር ደግሞ ተጨምሮበት ለትልቅ ደረጃ፣ ለቁም ነገር፣ ለጋብቻ እንድትበቁ ምኞታችን ነው ማለት ነው። እኔ ሄሉ በጣም ነው መወዳት ጎበዝና ጠንካራ ሴት ናት፣ እና ጥሩ ደረጃ ላይ እንድትደርስ ምኞቴ ነው። ማንኛችንም የሰው ደስታ የሚያስደስተን በሙሉ በቃ ጥሩ ደረጃ ላይ እንድትደርስ ብንመኝላት ደስ ይለኛል። አብረው እንዲዘልቁ እሱም ጥሩ ሰው ይመስለኛል እንደዚህ በማየው ማለት ነው። የበለጠ ደግሞ ያው እሷ ታውቃለች ማለት ነው እና ሌላችሁ የምወደው ነገር በጣም ደስ ብሎኛል ማለት ነው። በሄሉ ባለው በዛሬ በተለይ ደግሞ በዛሬ ቪዲዮ አያምሩም ሁለቱ በጣም ነው የሚያምሩት። የለበሱት ልብስ እንዴት አባቱ እንደሚያምር ማችን የለበሱት በጣም ነው የሚያምሩት። ከዓይን ያውጣችሁ ብያለው። ለልብሳችን ከአስር ስጡን እስኪ ከአስር ስንት ይገባዋል ለልብሳችን ብለዋል። እኔ እንግዲህ አስር ከአስር ብያቸዋለሁ። በጣም ነው የሚያምርባችሁ። እሷ ላይ በተለይ እንዴት ነባቱ እንደሚያምር በጣም ነው የሚያምረው፣ እሱ ላይም በጣም ያምራል። ብቻ ከዓይን ያውጣችሁ ነው ብዬ ልልም ወደው እንግዲህ ወደ ሃይሚና ብሩኬ ደግሞ ስመለስላችሁ እንግዲህ ሃይሚ ልደቷ በድጋሚ እንደገና ተከብሮ ነበረ። ጓደኞቿ እንግዲህ እና ሙቢ እና ቦስ ምናምን ሆኖ ሁሉም እነ ሶፊ ማለው ሁሉም ተሰብስበው እንግዲህ እሷ ምንም የምታውቀው ነገር የለም። እንግዲህ ሰርፕራይዝ ነው ያደረጓት። እኔ ናት በጣም ደስ ብሏት ነበረ። በጣም በቃ አይ ሁሉን ነገር ሰሞኑ ስታሳልፎ የነበረው ውጣ ውረዱ፣ ጭንቀቱ፣ ሁሉን ነገር ረስታ እየሳቀች ፈገግ እያለች በቃ በጣም ደስተኛ ሆና ነበረ። እንግዲህ በስተመጨረሻ ደግሞ ብሩኬም እሷ እንዳለች አላወቀም። ይህ ፕሮግራም እንደተዘጋጀ አላወቀም። ድንገት ተጠርቶ ነው። እንግዲህ እሷም እሱ እንደሚመጣ አታውቅም፣ እሱም ደግሞ እሷ እንደምትመጣ አያውቅም። ይህም ፕሮግራም እንደተዘጋጀ በነገራችን ላይ ሁለቱም አያውቁ እና ልክ ኬኮ ልትቆርሰው ስትል ነው እሱ የመጣው እንግዲህ ሲመጣ እሷ በጣም ተናዳ አይታችኋት ከሆነ እኔ እንጃ ሀይሚዬ፣ ግን በቃ ይሄ የሰሞኑ ነገር ብቻ አይመስለኝም። የሆነ ውስጧ ላይ የያዘችው የሆነ ነገር አለ። ውስጧን ያቆሰላት፣ ውስጧን ያደማት ነገር አለ። የእውነት አይታችኋል፣ ልክ እሱ ሲገባ እንዴት እንደተቀያየረች እንደዛ እንደ ሕጻን ልጅ ስትቦርቅ፣ ስትስቅ የነበረች እኮ በደቂቃ ውስጥ ልውጥውጥ ብላ ኬኩንም ቆርስ። እኔ ግን በጣም ነው አንጀቴ ነው የበላቸኝ፣ የኔ ውድ ኬኩን እራሱ አልበላችሁም አልቀመሰችውም፣ እራሱ ምንም ነገር አልቀመሰችም። በቃ ሁሉን ነገር ጥላ ወጣች እና እንግዲህ እሱም እሷ ጥላ በመሄዷ ሊያስቆማት ሞክረው ነበረ። በነገራችን ላይ እሷ ምንም ነገር አልፈልግም ብላ በጣም ተናንዳ ስለነበረ ያው እሱም ስታየው ጥላ ሄዳለች። እሱም እንግዲህ እሷ ጥላ በመሄዷ አዘነ። እንግዲህ አዝነዋል፣ ተቆጭተዋል ይመስለኛል። እንግዲህ ከፊቱ እንዳነበብ ምንም ነገር አልተናገረም፣ ግን ያው ከፊቱ እንዳነበብኩት እንደተሰማውና እንደተቆጨው ነው። እንግዲህ እኔ እዚህ ጋር ማለት የምፈልገው ነገር ለብሩኬ ማለት ነው፣ አሁን አንተ እዚህ ጋር መቆጨትህ ማዘንህ ምንም ትርጉም የለው። ምክንያቱም ከትናንትናው ቪዲዮ እሷን በጣም አሳዝንሃታል፣ እሷን በጣም አስከፍተሃታል። ምክንያቱም አጠገቧ ላይ ከኋላ እሷ እንኳን በሌለችበት ቦታ ቢሆን ችግር የለውም። ገብቶሃል? እንዴት ነው እኛ ራሳችን እኛ እስኪ እኛ ሴቶች ነን አደለ? በእኛ በራሳችን ቢሆን ብለን እናስበው። ልጅቷን አምጥቶ ትናንትና እኮ አልሳምኩሽም ነበረ ሳመኝ ስትይኝ ዛሬ ልሳምሽ ብሎ አይኗ እያየ ራሷ ፊት ነው እንግዲህ ልጅቷን የሳማት። እንደዛ አበሳጭቷት ለዛውም በልደቷ ቀን ማለት ነው። ቢያንስ እንኳን ይህን ቪዲዮ እንኳን ሳትሰራው ማለፍ ይችን ቀን ማሳለፍ ራሱ ትችል ነበረ። ምክንያቱም የልደቷን ቀን ባታጫልምባት፣ ባታናድዳት ራሱ ባትመጣ ቢቀርስ በሌላ ቀን ብታደርገው ራሱ ጥሩ ነበረ እና ያንን እንደዛ አበሳጭተሃት እንደዛ አናደሃት ያቺን ልጅቷን ይዘን መጥተህ እንደዛ ስትሆን እሷን ስትስም ከእሷ ጋር ስትላፋ ያላስፈላጊ ቃላቶችን ስትናገር እንደዛ ብስጭት አርገህ ቆሽቷን አሳረረሃት። እንደገና ዛሬ ይቅርታ ብላ እንድትቀበልህ ትጠብቃለህ ብዬ አላስብም አጠብቅምም። ምክንያቱም በጣም ነው ያበሳጨሃት ማንኛችንም እኛ ሴቶች ራሱ ብንሆን በቃ ደስ የማይለን ነገር ነው። አስባችሁታል? እናንተ የምትወዱትና እንትን የምትሉትን ሰው ሌላ ሴት አምጥቶ እናንተ ፊት ሲስምና ሲላላጥ ብታዩት ምን አይነት ስሜት ነው የሚሰማችሁ? ስለዚህ እኔ ሀይሚ ላይ ምንም ነገር አልፈርድባትም። እውነቷን ነው። ትክክል ነው ያደረገችው። ጥላ መሄዷ ትክክል ናት። እንደዛ አድርጓት ዛሬ ምንም እንዳልተፈጠረ ነገር ልትታረቀው አትችልም። ሲጀመር ደግሞ እሷ በውስጧ የያዘችው ነገር አለ። በቃ በጣም ያናደዳት፣ በጣም ስሜቷን የጎዳት ነገር አለ እንጂ እንዲሁ እንደዚህ የምትሆነው ነገር የለም። ምክንያቱም በጣም ነርፈስ ነው የሆነች፣ እሱን ስታዩ እንዴት እንደተቀያየረች ደግሞ። እኔ እሱ ራሱ አነጋገሩ ልክ በር ተከፍቶለት ሲገባ ለዚህ ነው እንዴ የጠራችሁኝ? ለዚህ ነው እንደዚህ ያጣርፋችሁ የጠራችሁኝ። አሁን እንደዚህ ይባላል እንዴ? ሲሆን ሲሆን እኮ ልደቷ ነበረ ሁለት መቶ ሺህ ገብታለች አንተ ትክክለኛ ከእሷ ጋር የመታረቅ ፍላጎቱ አላማው ያለህ ነገር ቢሆን እሷን ማስቀናቱ፣ እሷን ማበሳጨቱ ሁሉ ነገር እርግፍ አርገህ ትተህ እኮ በቃ ልደቷም ነው ሁለት መቶ ሺህ ገብታለች ቆንጆና አሪፍ የሆነ የሚያምር የሚያስደስት ፕሮግራም አዘጋጅተህ እኮ ይቅርታ ራሱ ብትጠይቃት በድጋሚ በሚያምር ፕሮግራም ይቅርታውን ትቀበልህ ነበረ ግን በባዶ ሜዳ ምንም ነገር ሳይኖር፣ በጭቅጭቅ፣ በንትርክ ይቅርታ ይቅርታ ምንም ጥቅም የሌለው ነገር ነው። አንተ እንደገና እሱም አልቀበልም ብላም ስትተው እንደገና ሌላስ ሌሎች ሴቶች እያመጣ አንድ ሞልቃቃ የሆነች ሴት እያመጣ እሷን ማናደድ እሷን ማበሳጨቱ ነው የተያያዝከው እንጂ። እኔ በጣም እርግጠኛ ነኝ እችን አጋጣሚ ተጠቅመ እችን 200,000 ፕሮግራም እንደገና ደግሞ ልደቷም ነበረ እነዚህን ነገሮች ተጠቅመ አሪፍና ቆንጆ የሆነን ፕሮግራም አዘጋጅተ ይቅርታ ብትጠይቃት በድጋሚ ይቅርታውን ትቀበልህ ነበረ። ግን ደግሞ አንተ እንደዛ አላደረግም። ዝም ብሎ በደረቁ ነው እየተዳረቅ የነበረው። ስለዚህ እኔ ዛሬ ጥላ በመሄዷ ሀይሚ ልክ ናት። ምክንያቱም በክብሯን የመጣኸው አይምሮዋን ነክተኸዋል፣ አናደሃታል፣ አበሳጭተሃታል። ስለዚህ ስለዚ ትክክል ናት። አንተ ምንም ልክ አደለህም፣ ትናንትና በሰራኸው ነገር ማለት ነው። ብቻ እኔ ሁለታችሁ እንደዚህ መሆን ሳይ በጣም ነው ያዘንኩት። በጣም የእውነት ሁለታችሁ ማሳዝናችሁኛል። ምክንያቱም የዛሬ ዓመት በጣም በሚያምር ሁኔታ ነበረ የሀይሚን ልደት እሱም ባለበት ደስ በሚል ሁኔታ ሁሉም ተሰባስበው በጣም በሚያምር ፕሮግራም ነበረ የተከበረው ማለት ነው። እንግዲህ የዘንድሮው ደግሞ እንደዚህ ሆነ፣ ሁለቱ ተለያይተው፣ በቃ እኔ እንጃ ብቻ በጣም ነው የሚያሳዝነው። እንግዲህ ምን ማድረግ ይቻላል? ቃላት ራሱ የለኝም፣ የነሱን ነገር ቃላት ራሱ የለኝም። ምን ብዬ ማለትን ራሱ እንዳለብኝ፣ እንግዲህ እነሱም ወደዚህና ወደዛ እየዳከሩ ነው። እንግዲህ ፈጣሪ ሰላሙን ያውርድላችሁ ብዬን ልል የምችለው ምንም ማለት አልችልም እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበረ በያላችሁበት ሰላም ቆዩኝ ውድ ቤተሰቦቼ ላይክ አርጉ ሰብስክራይብ ሼር አድርጉ ሰላም ቆዩ